ሰላም ጤና ይስጥልኝ። የተከበራችሁ ውድ ኢቫንጀሊካል ቲቪ ተመልካቾቻችን፣ የወንጌል አማኞች ድምጽ ነው። የሰዓቱ መረጃዎች ይዘላችሁ ቀርበናል። ከመረጃዎቹ ጋር አብራችሁ ቆይታ ማድረግ አብራችሁ ቆዩ። በቅድሚያም ዜና እረፍት፣ የወንጌል አርበኛ አባባ በንጪ ያያ ወደ አገለገሉት ጌታ በክብር ሄደዋል። የወንጌል አርበኛ የነበሩት አባባ በንጪ ያያ ቃለ ሕይወት የሚለውን ስያሜ የሰጡና የኢትዮጵያ ቃለ ሕይወት ቤተክርስቲያን የመጀመሪያ ዋና ፕሬዚዳንት ነበሩ። አባባ በንጭ የተወለዱት በወላይታ ዞን ደሞታ ጋሌ ወረዳ መኮኒሳ ወይጌ ቀበሌ ነበር። ወንጌል ወደ ወላይታ በ1919 ዓ ም ሲገባ እርሳቸው የሰላሳ ሁለት ዓመት ወጣት ነበሩ። አባባ በንጭ ያያ ቃለ ሕይወት የሚለውን ስያሜ ለመጀመሪያ ጊዜ ሰጥተዋል። እንዲሁም ወልድ ያለው ህይወት አለው የሚለውን የኢትዮጵያ ቃለ ህይወት ቤተ ክርስቲያን መር ቃል በተከፈተ መጽሐፍ ላይ ሎጎ ወይም አርማ እንዲሰራ ለመጀመሪያ ጊዜ ሀሳብ የሰጡት እሳቸው ነበሩ። አባባ በንጭ በውላይታ ቀጠና የጨረንቄ ክፍለ ማህበርን ከአርባ ዓመታት በላይ በዋና ጸሐፊነት አገልግለዋል። ከእርሳቸው በኋላ ተጽዕኖ ፈጣሪ መሆን የቻሉ የወንጌል አርበኛ አባቶች አኒ ሸንጎናንና ዱላኬ የመሳሰሉትን የሰበኩና ያጠመቁ እሳቸው ነበሩ። የክርስቶስን ወንጌል ከወላይታ ውጪ በተለያዩ የዓለም ክፍሎች ዞረው ሰብከዋል። የኢትዮጵያ ወንጌል አማኞች ቤተ ክርስቲያን በኦርቶዶክስ ተዋሕዶ ቤተ ክርስቲያን የበላይ ጠባቂነት በእርሱ ስር እንዲተዳደር የወጣን አዋጅ የተቃወሙ ጀግና አባትም ነበሩ። በዚህ ምክንያት በቀዳማዊ ኃይለ ስላሴ ዘመን መንግስት ታስረዋል፣ ተገርፈዋል፣ ተንገላተዋል። አባባ በንጭያያ በፖለቲካው ዘርፍ በመሳተፍ የቀድሞ ወላይታ አውራጃን መርተዋል። አባባበንጪ በተወለዱ በ137 ዓመታቸው ወዳገለገሉት ጌታ በክብር ሄደዋል። የዝግጅት ክፍላችን እግዚአብሔር ለመላው ለኢትዮጵያ ቃላዊት ቤተሰቦች እና ለወላይታ ቀጠና አገልጋዮች እንዲሁም ለወዳጅ ዘመዶቻቸው መጽናናትን ይመኛል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከወርድ ኦፍ ላይፍ አሴምብል ኦፍ ጋድ ቤተ ክርስቲያን ጋር በመተባበር ትራንስፎርሜሽናል ሊደርሺፕ ትሬኒንግ ፎር እስፕሪቹአል ሊደርስ በሚል ለመሪው ስልጠና ሰጠ። ከመጋቢት 10 እስከ 11 ቀን 2017 ዓ ም የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ከወርድ ኦፍ ላይፍ አሴምብል ኦፍ ጋድ ቤተክርስቲያን ጋር በመተባበር ትራንስፎርሜሽናል ሊደርሺፕ ትሬኒንግ ፎር እስፕሪቹአል ሊደርስ በሚል ከ200 በላይ ለሚሆኑ ለቤተክርስቲያን መሪዎች በሳሮ ማሪያ ሆቴል ስልጠናውን ሰጥቷል። ስልጠናውን ከአሜሪካ ሀገር የመጡ የወርድ ኦፍ ላይፍ አሴምብል ኦፍ ጋድ መጋቢ ጆን ሞርጋን እና ባለቤታቸው መጋቢ ዶክተር አና ሞርጋን እንዲሁም መጋቢ ዶክተር ወልዴ ዳኛቸው ስልጠናውን ሰጥተዋል። በሁለት ቀናት በተሰጠው ስልጠና በተለያዩ ርዕሶች ላይ ስልጠናው የተሰጠ ሲሆን ከእነዚህ መካከል ሆኖ መገኘት፣ ተተኪን ማፍራት በሚልና በሌሎች ርዕሶች ላይ ተሰጥተዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት የካውንስሉ የመንፈሳዊ ዘርፍ ኃላፊ መጋቢ ስንሻተካ የስልጠና አላማ ሶስት አላማዎች እንዳሉት ገልጸዋል። በቅድሚያ ይህንን ጊዜ የሰጠንን እግዚአብሔርን እናመሰግነዋለን። ትልቅ እድል ነው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አሜሪካን ሀገር ከሚገኘው ወርድ ኦፍ ላይፍ አሴምብልስ ኦፍ ጋድ ቤተ ክርስቲያን ጋር በመተባበር ነው ስልጠናው እየተሰጠ ያለው። የሁለት ቀን ስልጠና ነው። ከ200 በላይ የቤተ ክርስቲያን መሪዎች እዚህ ሳሮ ማሪያ በሚሰጠው ስልጠና ላይ ተገኝተው እየተባረኩ እየተጠቀሙ ነው ያሉት። ይህን እድል የሰጠንን እግዚአብሔር እናመሰግናለን። ደግሞ ይህንን ስልጠና ለማዘጋጀት ወጪያችንን ሸፍነው ጊዜያቸውን መስዋዕት አድርገው የመጡትን የወርድ ኦፍ ላይፍ አሴምሶፍ ጋድ መጋቢዎችን እግዚአብሔር ይባርካችሁ ለማለት እወዳለሁኝ። የስልጠና ዋና ዓላማ ሶስት ነገሮችን ያተኮረ ነው። አንደኛ፣ አገልጋይ መሪ ህይወቱን እንዴት ይጠብቅ፣ መንፈሳዊ ህይወቱ ምን መምሰል አለበት፣ ያን መንፈሳዊ ህይወቱን ጠንካራና ጤናማ ለማድረግ ምን ምን ነገሮችን ማድረግ አለበት፣ ከእግዚአብሔር ጋር ያለውን ግንኙነት፣ ከራሱ ጋር ያለውን ግንኙነት የሚመለከት ነው። ሁለተኛው ከቤተሰቡ ጋር አንድ መሪ ትልቅ ኃላፊነት ነው ያለበት ህዝብ እየመራ ነው ቤተክርስቲያን እየመራ ነው የክርስቶስን አካል እየመራ ነው እዚህ ምድር ላይ ስለዚህ የራሱን ቤተሰቡን ደግሞ በጥንቃቄ መምራት ይገባዋል ማለት ነው መጽሐፍ ቅዱስም ይሄን ስለሚያዝ ስለዚህ ከቤተሰቡ ጋር ያለው መስተጋብር ምን መምሰል አለበት የሚለውን እናያለን ሶስተኛው ደግሞ መሪውን ብቁ ከማድረግ አንጻር በተለይም ደግሞ ተተኪ ትውልድ ከማፍራት አንጻር ምንድን ነው የሚጠበቀው ከአንድ መሪ ምክንያቱም አገልግሎቱ እንደ ዱላ ቅብብሎች ነው። አሁን ያገለግላል፣ ደግሞ የሚመጣ ትውልድ አለ። ለዛ ትውልድ ደግሞ ማስተላለፍ አለበት። ሲያስተላልፍ ግን ለማን ነው የሚያስተላልፈው? ለማን ነው ይህንን አገልግሎት አደራ የሚቶ? ማን ነው እያዘጋጀ ያለው? ራሱ ሮጦ ራሱ የሚጨርሰው ብቻ ሳይሆን ለሌላው አስተላልፎት መሄድ አለበት። እና ተተኪ ትውልድን ከማፍራት አንፃር ደግሞ እንደ አገልጋይ እንደ መሪ ቤተ ክርስቲያንን ብቁ በሆነ መንገድ እንዲያገለግል የሚያስታጥቅ ነው። እነዚህን ሶስት ነገሮችን የሚዳስስ ነው ይሄ ስልጠና። በዚህ ስልጠና እንግዲህ የምንጠብቀው እዚህ የተሳተፉ መሪዎች በሙሉ በህይወታቸው ላይ ይሄንን ይተገብራሉ፣ በአገልግሎታቸው ላይ እንደ ተማሩ ተተኪ ትውልድ ያፈራሉ፣ ቤተሰባቸውን በጤናማ መንገድ ይመራሉ፣ የራሳቸውን መንፈሳዊ ህይወት ይጠብቃሉ ብለን ይህንን ኤክስፔክት እናደርጋለን። ሙሉ ቀን የፈጀ ስልጠና ነው። ትኩረቱ ቀጥታ የቤተ ክርስቲያን መሪዎችን ነው። የመጡትም አገልጋዮች መሪዎች ናቸው። ይህንን እንግዲህ በነዚህ ሁለት ቀን ውስጥ የቀሰሙትን እውቀት፣ ልምድ በተለይም ደግሞ የቤተ ክርስቲያኑ ፓስተር እና ደግሞ ባለቤታቸው ናቸው መጥተው እያሰለጠኑ ያሉት የወርድ ኦፍ ላይፍ አሴምብሊስ ኦፍ ጋድ ማለት ነው ከህይወታቸውም ነው ሼር ያደረጉት እና ይሄ ስልጠና ለብዙዎች ለብዙ መሪዎች ከሁለት መቶ በላይ መጥተው እዚህ ለተካፈሉ መሪዎች ጤናማ የሆነን የአመራርን ክህሎት ጤናማ የሆነን የአመራር ዘይቤን ጤናማ መንፈሳዊ አገልጋይ ምን ማለት ነው የሚለውን ነገር እንዲረዱ ያስቻለ ነው። ይህንንም ደግሞ በህይወታቸው ላይ ተግብረውት ለውጦችን እናያለን ብለን እናምናለን እንጠብቃለን። የኦርዶፍ ላይፍ አሴምብል ኦፍ ጋድ ቤተ ክርስቲያን መጋቢ ዶክተር ወልደ ዳኛቸው የቤተ ክርስቲያን መሪዎች በስልጣንና በእግዚአብሔር ቃል በኃይል በመሞላት በሁለንተናዊ ህይወታቸው በጥበብ እንዲራመዱ የሚያደርግ ስልጠና እንደሆነ አንስተዋል። ከሁሉ የሚቀድም ለትምህርት መሻት ነው፣ ለእግዚአብሔር ቃል መሻት እንዲኖራቸው ማዘጋጀት እና ሚዛናዊ የሆነ በአመራራቸው በስልጣንና በኃይል እንዲሞሉ በተግባርና በባህሪ ሚዛናዊ የሆነ ህይወት እንዲኖራቸው በጥበብና በእውቀት እንዲራመዱ፣ ይህንን ነገር ከእግዚአብሔር ቃል መዛኙ እግዚአብሔር ነው። ሚዛኑ የእግዚአብሔር ቃል ነው፣ ምስክሩ ደግሞ መንፈስ ቅዱስ ነው እና ውጤቱ ደግሞ ይታያል። ይህንን እንዲያስተውሉ የሚያደርግ ስልጠና ነው እየሰጠን ያለ ነው። የካውንስሉ የውጭ ግንኙነት ዘርፍ ኃላፊ መጋቢ አሸብር ከተማ የስልጠናውን አስፈላጊነት በመግለጽ መሪዎች በሚመሩበት ቤተ ክርስቲያን በእግዚአብሔር ቃል እንዴት መምራት እንዳለባቸው የሚያሳይ ስልጠና እንደሆነም አክለው ተናግሯል። ከወርድ ኦፍ ላይፍ አሴምብሊስ ኦፍ ጋድ ቤተ ክርስቲያን ጋር በመተባበር ቁጥራቸው ከሁለት መቶ የሚበልጡ የቤተ ክርስቲያን አገልጋዮች እና መሪዎች የተሳተፉበት ስልጠና ነው። ይሄ ስልጠና የስልጠናው ትልቁ ርዕስ ትራንስፎርሜሽናል ሊደርሺፕ፣ በለውጣዊ አመራር ላይ ትኩረት ያደረገ ስልጠና ነው። ይሄ ስልጠና በጣም በሚገርም መልክ የአገልጋዩን የመሪውን ባህሪ የሚዳስስ ነው። ለእነዚህ አይነት ስልጠናዎች አብዝተው አብዝተው በቤተ ክርስቲያኖቻችን በመሪዎቻችን አካባቢ መታየት መቻል ይኖርባቸዋል። ምክንያቱም ቤተ ክርስቲያን መሪዎቿን ነው የምትመስለው እና ቤተ ክርስቲያን በመሪዎቿ ላይ አብዝታ በሰራሽ ቁጥር በዚያው መጠን ደግሞ ቤተ ክርስቲያን ደህንነቷ እየተጠበቀ ይመጣል፣ ፍሬያማነቷ በትክክል እየተገለጠ ይመጣል እና ይሄ የአንድ ወቅት ስልጠና ብቻ ሳይሆን የማይቋረጥ ስልጠና ተደርጎ ሊወሰድ እንደሚገባ ካውንስላችን በጣም ያምናል። በትራንስፎርሜሽናል ሊደርሺፕ ትሬኒንግ ፎር እስፕሪቹአል ሊደርሺፕ በሚል ስልጠና ላይ የተሳተፉ ሰልጣኞች በሕይወታቸው እጅግ ትልቅ የሆነ የመሪነት አገልግሎትን በሚገባ ለማገልገል መነሳሳትን እንደፈጠረላቸው እና ደስተኛ እንደሆኑ ገልጸዋል። መጋቢ ጌታነት ጥላውን እባላለሁ። ከኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ከዋናው ቢሮ ነው የመጣሁት ዛሬ በዚህ ግብዣ ላይ በመገኘት በጣም ደስ ብሎኛል። ይህም የወልኩበት ምክንያት ምንድነው? ለሊደርሺፕ ሁሌ እንቅስቃሴ ያስፈልገዋል፣ ግባት ያስፈልገዋል። ምክንያቱም ብዙ ጊዜ የሚያወጣው ብዙ ነገር አለ የሚሯሯጠው የሚሄደው፣ የሚያገለግለው፣ የሚለው ራሱን ለማየት ጊዜ ያስፈልገዋል። ለራሱ ጊዜ ደግሞ ለማየት እንደዚህ ካውንስሉ ሁኔታዎችን እያመቻቸ ማድረጉ በጣም አመሰግናለሁ፣ ከልቤ ነው። ምክንያቱም እንዲህ አይነት ነገር አገልጋዮች ካላገኙ ሳቁት ሉዝ የሚያደርጉት ነገር አለ። ሳቁት አለን እያሉ ላይሄዱ ይችላሉ። እግዚአብሔርም ቃል እንደሚለው የቆመ መስል እንዳይወድቅ ጠንቀቅ አንዳንዴ እንትኑም ብቻ ሳይሆን የኛንም ቃሉን ልንናገር እንችላለን። ሁኔታ ልናወራ እንችላለን። ግን ኖረን የሚያለው ነገር ይሄ አንድ ትልቁ ነገር መሆኑን በጣም አመሰግናለሁ። ሌላው ትልቁ አሁን በዚህ በተነሳው ኢሹ ላይ አሁን የምናነማረው ላይ ሆኖ መገኘት የሚል ርዕስ አለው። ፓስተር ወልዴ ነው የሚያገለግለ በሱ ላይ በጣም የሚገርመኝ ይሄ ነው ወሳኝ በተለይ ለዚህ ዘመን ሆኖ መገኘት ወሳኝ ነገር ነው። ትውልዱ ማየት ይፈልጋል። ትውልዱ ደግሞ ያላየውን ነገር አድርግ ብንለውም ይምታታበታል። ግን ሆኖ በመገኘት የሚደረግ ስራ እንዳለ ያሳዩን ነገር አለ። ስሜ ቄስ ሰለሞን ሀብቴ ይባላል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አዲስ አበባ ሲኖዶስ የመካኒሳ ማህበር መናን አገልጋይ መጋቢ ነኝ እና በዚህ ሁለት ቀን እየተሰጠ ያለው ትምህርት በጣም አስፈላጊ እና በተለይ ትራንስፎርሜሽናል ሊደርሺፕ መንፈሳዊ አገልግሎትን በተመለከተ አገልጋይ እንደ መሪ ምንድነው ማድረግ ያለበት የሚለውን ከጽንሰ ሃሳቡ ጀምሮ አንደኛ አንዳንድ ጊዜ አገልግሎትን በመታከት በጭንቀት ልክ እንደ ትልቅ እዳ አድርጎ ሸክም አድርጎ ማየት አለ በአገልጋይ ዘንድ። ነገር ግን ማገልገል በራሱ ትልቅ ዕድል ነው። ስለዚህ በማገልገላችሁ ደስ ይበላችሁ ብለው ነው የጀመሩት። ከዚያ በኋላ ደግሞ በአገልግሎት ውስጥ ምንድን ነው አገልግሎት ራሱ የአገልግሎት ምንነት አሳወቁን እና በአገልግሎታችን ውስጥ ደግሞ አገልጋይ የመጀመሪያ ራሱን ማወቅ አለበት። ለራሱ የሚገባውን እግዚአብሔር የሰጠውን እይታ ልክ እግዚአብሔር ቫሊዩ እንደሰጠው ዋጋ እንደሰጠው ራሱ ዋጋ መስጠት አለበት። ራሱን ማክበር አለበት። እና ለራሱ የሚሰጠው ትልቅ ዋጋ በሰጠው ልክ ነው ለሌላውም የሚሰጠው። ስለዚህ ክርስቶስን ማዕከል ያደረገ አገልግሎት ማገልገል እንዴት ነው የሚቻለው የሚለውን እሱን በትክክል ተረድቻለሁ። ስሜ ትዕግስት ፈለቀ ይባላል። ከኢትዮጵያ ቃለ ህይወት ከሴቶች አገልግሎት ክፍል ተወኪዬ ነው። በዚህ ትሬኒንግ ላይ የተገኘሁት ትራንስፎርሜሽናል ትሬኒንግ ለሊደሮች የተዘጋጀው በጣም አስፈላጊና ብዙ ጊዜ በህይወታችን ላይ ያወቅን ትኩረት የማናደረግባቸው ነገሮች ትኩረት እንድናደርግ እንድናስብ ህይወታችንን ደግሞ እንድንመለከት የምናገለግለው ህዝብ ምን አይነት ህዝብ ነው የሚለውን ነገር እንድናስብ በጣም መሰረት የሚጥል ነገሮችን ተመልክተናል ማለት ነው። በተለይ ሰባቱ ዶሜን የሚባሉ ትናንትና ያየ ናቸው። የምናገለግለው ህዝብ በምን አይነት ሁኔታ ውስጥ እያለፈ እንዳለ ኑሯቸውን ሳይኮሎጂካል፣ ኢኮኖሚካል የሚያልፉበትን መንገድ በደንብ እንደ መሪ አስበን ማገልገል እንዳለብን፣ መንፈሳዊ ህይወታቸውን መመልከት እንዳለብን፣ አካላዊ ማንነታቸውን ካራክተራቸው ማየት እንዳለብን በጣም አይን የሚከፍት ስልጠና ጊዜ እንደነበረ ተመልክቻለሁ ማለት ነው። ይህ ማለት እንደ አንድ ቤተ ክርስቲያን አገልግሎታችን ሁለን ቴናዊ እንዲሆን እግዚአብሔር በሚሰራበት መንገድ እኛም ደግሞ አብሮ ሰራተኞች እንድንሆን በጣም የሚደንቅ እግዚአብሔርን ሀሳብ ለማየት ችለናል ማለት ነው። ስሜ ዶክተር ቶማስ መለሰ እባላለሁ። የኢሳያ ስልሳ ኢንተርናሽናል ሚኒስትሪ ዳይሬክተር ነኝ። የዚህ ስልጠና አካል በመሆኔ በጣም ደስ ብሎኛል። በዚህ አጋጣሚ ይህንን ስልጠና ያዘጋጁ ካውንስሉንም የወርድ ኦፍ ላይት ቸርችንም ለማመስገን እወዳለሁ። ስልጠናው ከትላንትና ጀምሮ ዛሬም ያለው ስልጠና በጣም ደስ የሚል ይዘት ያለው ስልጠና ነው። የትላንትናውን ስልጠና በተመለከተ ስናገር ትላንት በነበረው ስልጠና በሶስቱም ነበረ ስልጠና ሲያሰለጥኑ የነበሩት ከስልጠናው ምን ቀረልህ ተብዬ ብባል የመጀመሪያው የነበረኝ የሊደርሽፕ ስታይል ምን ይመስላል፣ ምንን ማስተካከል አለብኝ፣ የስወት አናሊሲስ እንድሰራ ነው በስልጠና ላይ በሊደርሺፕ ላይ ያሳየኝ። ከዛ በተጨማሪ ደግሞ የሊደርሺፕ ሳይንሱን ፕራክቲካል የሆነ የሊደርሺፕ ሳይንሱ ምን ይመስላል ከኔ የሊደርሽፕ አካሄድ ጋር ያለውን ልዩነት እንዳይ ረድቶኛል ብየ ላለው ከዛ በተጨማሪም የትራንስፎርሜሽናል ሊደርሺፕን ፕራክቲካል ያደረገ ሆኖ መገኘት የሚል ኢትዮጵያዊ ዶክተር ሲሰጥ በነበረው ሆኖ መገኘት ትራንስፎርሜሽን ሀስ ቱ ስታርት ፍሮም አወር ሰልፍ፣ ለውጥ ወደ ቤተ ክርስቲያን ከመሄዱ በፊት ለውጥ ከራሳችን መጀመር አለበት፣ ከዛ ወደ ቤተሰባችን፣ ከዛ ወደ ኮሚኒቲው እያለ ለውጥ ማደግ እንዳለበት ተምረናል። የዛሬውም ትምህርት ደግሞ በጣም አነቃቂ ነው። ሁላችንም እንደምናውቀው የአፍሪካን መንፈሳዊ ተቋም መሪዎች ወይም ደግሞ የኢትዮጵያ መሪዎች በጣም ዲስካሬጅ የሚያደርጉ ብዙ ነገሮች አሉ። እነዛ ዲስካሬጅ የሚያደርጉ ነገሮች ከአገልግሎታችን ወደ ኋላ እንዳያስቀሩን ተስፋ እንዳያስቆርጡን በጣም የሚያነቃቃ ስልጠና ነበር። በጣም ደስ ብሎ። የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት ከሜኖናይት ሚሽን ኔትወርክ የአፍሪካ ተወካዮች ጋር ተወያዩ። የሜኖናይት ሚሽን የቱርክ ተወካይ የሆኑት ዶክተር ሲብን ኮሎ በአዲስ አበባ ከመሠረተ ክርስቶስ ቤተ ክርስቲያን ፕሬዝዳንት መጋቢ ደሳለኛ አበበ ጋር ተወያይቷል። በውይይታቸው የክርስቶስ ወንጌል በኢትዮጵያና ዙሪያ በሚገኙ ሕዝቦች መካከል ማስፋት በሚቻልበት ሁኔታ ላይ ጠቃሚ ሀሳቦችን ተለዋጧል። መረጃውን ከመሰረተ ክርስቶስ ቤተ ክርስቲያን ማህበራዊ ትስር ገጽ ላይ ያገኘ ነው። የቤተሰብ ቅጥር አዳሽ ሚኒስትሪ ከአብያተ ክርስቲያናት ስለተውጣጡ አገልጋዮች ቤተሰብ ተኮር ስልጠና ሰጠ። ባልደረባችን ያሬድ መላኩ ተጨማሪ አላት። የአጥቢያ ቤተ ክርስቲያን የቤተሰብ አገልግሎት ምን ምን መካተት ሊኖርበት ይገባል? አለመኖሩስ ምን ምን ችግሮችን ያመጣል? በእነዚህ ጉዳዮች ላይ ትኩረት ያደረገ ስልጠና ለአብያተ ክርስቲያናት መሪዎች ተሰጥቷል። የቤተሰብ ቅጥር አዳሽ ሚኒስትሪ ከሀያ በላይ አብያተ ክርስቲያናት ለተወጣጡ አገልጋዮች ስልጠናውን የሰጠ ሲሆን ስልጠናው ለሁለት ቀናት በቀነኒሳ ሆቴል ተካሂዷል። የቤተሰብ ቅጥር አዳሽ ሚኒስትሪ መስራችና ስራ አስኪያጅ ዘሮ ሳሮን ውድነ ስልጠናው አንዲት ጠንካራ አጥቢያ ቤተ ክርስቲያን እንዴት የቤተሰብ አገልግሎት ይኖራታል፣ ምን ምን መካተት ይኖርበታል፣ አለመኖሩ ምን ምን ችግሮችን ያመጣል በሚሉ ወሳኝ ጥያቄዎች ላይ ሰፊ ውይይት መካሄዱን ገልጸዋል። በስልጠና ላይ የተሳተፉ ሰልጣኞች ከመጡበት አጥቢያ መልካም ተመክሮን በማካፈል ያሉባቸውን ተግዳሮቶች በመወያየት መፍትሄዎችን በማስቀመጥ የውይይት ጊዜ አድርጓል። ተወካዮቹ ከስልጠናው መልስ በሚሄዱባቸው አጥቢያ አብያተ ክርስቲያናት ቤተሰብ ተኮር ስራዎች መስራት ላይ ትኩረት ያደረገ መሆኑን ተናግሯል። የቤተሰብ ቅጥር አዳሽ ጠንካራ ቤተሰብ ለቤተ ክርስቲያን ሕልውናና ለታላቁ ተልዕኮ ወሳኝ ነው ብሎ ያምናል። በመሆኑም ወይዘሮ ሳሮን አብያተ ክርስቲያናት ለቤተሰብ አገልግሎት ትኩረት ሊሰጥ ይገባል ብለዋል። የቤተሰብ ቅጥር አዳሽ የቤተሰብን ተቋም ና እሴቶች የሚጠብቅ የሚታደግና የሚያጸና ቤተሰብ ተኮር ሚኒስትሪ ነው። በቤተሰብ አገልግሎት ስራዎቹ ምሳሌ ቤተሰቦችን ማፍራት፣ ተቋማትን መገንባት መገንባትና ስርዓቶችን መገንባት የትኩረት አቅጣጫዎች ናቸው። መረጃውን ከክርስቲያን ዜና አገኘ ነው። የተከበሯቸው ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች የምናልፍ ይሆናል። ከታሰበው ጊዜ በላይ ለረጅም ጊዜ በጠፈር ላይ ለመቆየት የተገደደው ጠፈርተኛ በኢየሱስ ማመኑ ረጅምን የጠፈር ቆይታው እንዲቋቋም እንዳደረገው ተናገረ። ባልደረባችን አማኑኤል ኤፒሶድ ተጨማሪ ያለው። ቡች ዊልሞር የተሰኘው የናሳ ጠፈርተኛ በሰላም ወደ ምድር ከመመለሱ በፊት በጠፈር ያሳለፈ 286 ቀናት ቆይታ አስመልክቶ ከሲቢኤስ ጋር ባደረገው ቆይታ ኢየሱስ ክርስቶስን አመስግነዋል። ሱኒ ዊሊያምስ ከተሰኘች ግብረ አበሩ ጋር ወደ ጠፈር ያቀና ዊልሞር ባልታሰበው ቆይታ ውስጥ እምነቱ በብዙ እንዳገዘው ተናግረዋል። መጀመሪያ ወደ ጠፈር የተላኩት የቦይንግ ስሪት የሆነው ስታርሊነር ስፔስ ክራፍትን ለመሞከር ታስቦ ሲሆን በሙከራውን በጠፈር ላይ እንዲቆዩ የታቀደው ለአንድ ሳምንት ብቻ ነበረ። በፈረንጆቹ 2004 ሰኔ 5 ወደ ጠፈር የበረሩት ጠፈርተኞች 286 ቀናትን በጠፈር ለመቆየት ተገደው ነበረ። ይህም የሆነው የስታርላይነር ስሪት የሆነው ስፔስክራፍት የደህንነት ስጋትን ስላስከተለ ነበር። በዚህ ምክንያት ነው ናሳ ዊልሞርና ዊልያምስን ዊሊያምስን በጠፈር ጣቢያው ትቶ ባዶ ስክራፍት እንዲመለስ የወሰነው። በጊዜው የአሜሪካ የባህር ኃይል ካፒቴን ሆነው ከማገልገል በጡረት የወጡት ሁለቱ ጠፈርተኞች አዲሱ እውነታ ለመቀበል ጊዜ አልወሰደባቸውም። በጠፈር ጣቢያው እንግዳ መሆናቸው ቀርቶ የቡድኑ አባል መሆናቸው ሙሉ በሙሉ ተቀብለው ከጣቢያው ውጭ በጠፈር ማሳለፍን ጨምሮ የተለያዩ ነገሮችን ሲሞክሩ ነበር ወራትን ያሳለፉት። ዊሊያምስም ስድስት ጊዜ ከጣቢያ ውጭ ባደረገችው ቆይታ ስልሳ ሁለት ሰዓታትን ከጠፈር ጣቢያ ውጭ በማሳለፍ ከሴት ጠፈርተኞች ከፍተኛውን ጊዜ አስመዝግባለች። ሲቤስ ኒውስ ከዊልሞር ጋር ባደረገው ቆይታ በዚህ ያልተጠበቀ ክስተት ምን እንደተማረ በተጠየቀ ጊዜ ዊልሞር እምነቱን ለማጋራት አላቅማማም። እውነቱን ለመናገር እችላለሁ በዚህ ነገር እንዳለ የተሰማኝ ስሜት ወደ እምነት የሚያመራ ነው። ነገሩ በጌታና ባዳኜ በኢየሱስ ክርስቶስ የተያዘ ነው በማለት ዊልሞር ተናግረዋል። ኢየሱስ በሰው ልጆች ሁሉ ላይ ለክብሩ ዓላማውንና ስራውን እያከናወን ነው። እናም ይህን በእኛ ሕይወት የሚያደርግበት መንገድ ወሳኝና አስፈላጊ ነው። በሕይወት የምንም ቢፈጠር ይህን ስለተረዳው እረጋጋለሁ፣ በማለት በራስ መተማመን ስሜት ሀሳቡን ገልጸዋል። ዊልሞር በንግግሩ የመጽሐፍ ቅዱስ ጥቅስን ጨምሮ አንስተዋል። በሁሉም ነገር ላይ እግዚአብሔር በስራ ላይ እንደሆነ አውቃለሁ። አንዳንድ ነገሮች ለመልካም ናቸው። ዕብራውያን ምዕራፍ 11ን መመልከት እንችላለን። አንዳንድ ነገሮች ሲታዩ መልካም አይመስሉም፣ ነገር ግን ለሚያምኑ ለመልካም ነው የሚደረገው። ይሄ ነው መልሱ፣ በማለት ተናግረዋል። በጠፈር ላይ በነበረው ቆይታ ዊልሞር በፓሳዴና ቴክሳስ ከምትገኘው ፕሮቪደንስ ባፕቲስት ቤተ ክርስቲያኑ ጋር ያለውን ግንኙነት አላቋረጠም ነበር። የጠፈር ጣቢያውን የግንኙነት መስመር በመጠቀም የቤተ ክርስቲያኒቱን የጸሎት ፕሮግራሞች ከመካፈል አልፎ የታመሙ የቤተ ክርስቲያኒቱን አባላት ጭምር ጠይቀዋል። የቤተ ክርስቲያኒቱ መጋቢ ለዊልሞር በላከው የጽሑፍ መልእክት በጠፈር ላይ በነበረበት ቆይታ ያመነውን እንዳረጋገጠ ያመነውም የእግዚአብሔር ቃል በቂ መሆኑን እንደሆነ አስፍረዋል። የሁለቱ ጠፈርተኞች የጠፈር ላይ ጉዞ ካሰቡት በላይ መራዘም የፖለቲካ ትኩረትንም ስቦ ነበር። በፈረንጆቹ 2025 መጀመሪያ ላይም የአሜሪካ ፕሬዝዳንት የሆኑት ዶናልድ ትራምፕ የስፔስ ኤክስ መሥራች የሆነውን መስክ ጠፈርተኞቹን በጊዜ እንዲመልሳቸው ጥሪ አድርገው ነበር። ምንም እንኳን ቆይታቸው ላይ የፖለቲካ ሐሳብ ቢነሳም ዊልሞርና ዊሊያምስ ሙያዊ ስነ ምግባር በማክበርና የናሳን ውሳኔ በማክበር ማንም ላይ ወቀሳ ሳይያቀርቡ ነው ወደ ምድር የተመለሱት። ጠፈርተኞቹ የ2024 የአሜሪካ ምርጫ እንደተሳጠፉት ከጠፈር ነበረ። በመጨረሻም በያዝነው ሳምንት የስፔስ ጣቢያውን ለቀው በወጡ በሰዓታት ውስጥ በአሜሪካ ፍሎሪዳ አቅራቢያ እነሱን የያዘው ስፔስ ክራፍት ማረፍ ችሏል። ወደ ምድር ከመመለሳቸው በፊት በጠፈር ባደረጉት የዘጠኝ ወራት ቆይታ ጠፈርተኞቹ ምድርን 4576 ጊዜ ዞሩ ሲሆን ይህም ማለት ከ190 ሚሊየን በላይ ኪሎ ሜትሮች ማለት ነው። መረጃውን ከኢተርናል ወርድ ቴሌቪዥን ኔትወርክ ያገኘ ነው። በአሜሪካ የወንጌል አማኞች መሪዎች በነጩ ቤተ መንግስት ለዶናልድ ትራምፕ ጸሎት አደረጉ። አማኑ ሌብሶ ተጨማሪ አለው። በዋይት ሀውስ የእምነት ቢሮ ነባር አማካሪና የዶናልድ ትራምፕ የረጅም ጊዜ መንፈሳዊ አማካሪ በሆኑት ፓውላ ዋይት ኬን መሪነት መንፈሳዊ መሪዎች ሩብ ቀን በዋይት ሃውስ በመገኘት ለዶናልድ ትራምፕ ጸሎት አድርገዋል። የተጋራው ምስል የተለያዩ መንፈሳዊ መሪዎች በዶናልድ ትራምፕ ላይ እጃቸውን ጭነው ሲጸሉ ያሳያል። ጸሎት ካደረጉት መሪዎች መካከል ከናሽናል ሂስፓኒክ ክሪስቲያን ሊደርሺፕ ኮንፈረንስ ሬቨረንድ ሳሙኤል ሮድሪገዝ፣ ከፈርስት ባፕቲስት ቸርች ኦፍ ዳላስ መጋቢ ሮበርት ቼፈርሰን፣ ከአላባማ ፓዞ የቤተክርስቲያን መጋቢ ትራቪስ ጆንሰን፣ ቢውልደርስ ዴቪድ ባርተን እንዲሁም እጩ ፕሬዝዳንት የነበሩትና ውጋ አጥባቂ አክቲቪስት የነበሩት የሴንተር ኦፍ ባፕቲስት ሊደርሺፕ ስራ አስፈጻሚ ዳይሬክተር ጌሪ ቢዩር እና ዊሊያም ወልፍ ይገኙበታል። በተደረገው ጸሎት እግዚአብሔር ለፕሬዝዳንቱ በሰጣቸው የስልጣን ዘመን የእግዚአብሔርን ሐሳብ አስፈጸመው እንዲያልፉ ጸሎት ተደርገዋል። ፕሬዝዳንት ዶናልድ ትራምፕ መንፈሳዊ እንቅስቃሴን በተመለከተ ያላቸው እምነት ከተደረገባቸው ግድያ ሙከራ በኋላ እንደተጠናከረ ይነገርለታል። ወደ ስልጣን ከመጡ ጊዜ አንስቶም ክርስቲያናዊ ሴቶችን የሚያበረታታና የሚያበራክት ቢሮ በቤተ መንግስት ከመክፈት አንስቶ ጉልህና ግልጽ የሆኑ ክርስቲያናዊ እርምጃዎችን በመውሰድ ላይ ይገኛሉ። መረጃውን ከክርስቲያን ፖስት አገኘ ነው። ለዛሬ ከያዝንላቹ መረጃዎች መካከል ወደ መጨረሻው ስናልፍ እናልፍ እውቁ ተዋናይ ዴንዘል ዋሽንግተን የተፈጠረለት አላማ መተወን ሳይሆን መስበክ እንደሆነ ተናገረ። ባልደረባችን አማኑኤል ሌቪሶ መረጃውን እንደሚከተለው ያቀርባል። ታዋቂው የኤንፍኤል ተጫዋች በነበረው ዲዮን ሳንደርስ አሰልጣኝነት ከሚመራው የኮሎራዶ ዩኒቨርሲቲ ቦልደር ኳስ ቡድን ጋር ባደረገው ቆይታ ነው። ኢኳላይዘር እና ፍላይትን ጨምሮ በተለያዩ ፊልሞች ባሳየው ድንቅ የትወና ብቃት የሚታወቀው ተዋናይ ዴንዝል ዋሽንግተን እግዚአብሔር በዚህ ምድር ያስቀምጠኝ ለመስበክ ነው በማለት የተናገረው በዩቲዩብ ላይ የተለቀቀው ተንቀሳቃሽ ምስል፣ በቪዲዮ ኮንፈረንስ ዴንዝል ዋሽንግተን ከኳስ ቡድኑ ጋር ያደረገውን ቆይታ ያሳያል። የሚሆነው ዴንዝል ዋሽንግተን ከተጠመቀና የማገልገል ፈቃድ ካገኘ ከወራት በኋላ ነበረ። ዋሽንግተን በቤተ ክርስቲያን እንዳደገ የተናገረ ሲሆን በእምነቱ ውጣ ውረድ ውስጥ ማሳለፉን ሲያነሳ እግዚአብሔር የሚጣላው እንደነበረ ተናግረዋል። ለእግዚአብሔር ልቡ ቀና ባልነበረበት ሰዓት እግዚአብሔር ምን ያህል እንደታገሰውም አንስተዋል። የሰባ ዓመቱ ተዋናይ ከቡድኑ ጋር ባደረገው ቆይታ ስለመድረክ ዓላማና ምቅ ችሎታ አንስተዋል። ስፖርት እግዚአብሔር የሰጣችሁ ስጦታ ነው፣ ነገር ግን የተፈጠራችሁለት ዓላማ አይደለም። ምክንያቱም በአንድ የአካል ጉዳት ምክንያት የጉዟችሁ ሊቆም ይችላል በማለት ተናግረዋል። በቡድን ውስጥ ያሉ ተጫዋቾች በሙሉ ትልቅ ሰው የሚያደርጋቸውን አቅም እግዚአብሔር እንደሰጣቸው የተናገረው ዴንዝል በኮሌጅ ስለነበረው ቆይታ ሲያነሳም ወደ ትወና ዓለም ከመግባቱ በፊት የተለያዩ የትምህርት አይነቶችን ይሞክር እንደነበር ያስታውሳል። ወደ ትወና የሚያመራውን ዓለምም የተቀላቀለው የኮሌጅ ተማሪ በነበረበት ወቅት ነበር። ተዋናይ መሆን አልፈልግም ነበር። ስለትወና አላስብም ነበር። አንድም ተዋናይ አላውቅም ነበር። ነገር ግን እግዚአብሔር የተሰጠኝ ተስጦ እንደሆነ ለማወቅ ብዙ ጊዜ አልወሰድብኝም። በዚህ ሙያ ባሳለፍኩበት ረዥም ዓመታት ውስጥ ይህ ከእግዚአብሔር የተሰጠኝ እንደሆነ አውቅ ያለው ሲል ተናግሯል። እግዚአብሔር በዚህ ምድር ያስቀመጠኝ ለመተወን ሳይሆን ለመስበክ ነው ሲልም ተደምጠዋል። ከሐምሳ ዓመታት በፊት በኮሌጅ በነበረበት ጊዜ በእናትዮ ውበት ሳሎን ውስጥ ያገኙት አንድ ሴት ለብዙዎች ለመስበክ ዓለምን እንደሚዞር እንደነገሩት ያስታውሳል። ከኮሌጁ አትሌቶች ጋርም እያደረገው ያለው ቆይታ የዚህ ትንቢት መፈጸም ማሳያ እንደሆነ አንስተዋል። አደንዛዥ ፅን ገና በለጋ ዕድሜው ይጠቀም እንደነበር የተናገረው ዴንዝል ዋሽንግተን እግዚአብሔር ባይደርስለት ኖሮ እንደ አብዛኛዎቹ ጓደኞቹ በእስር ቤት ውስጥ ይሆን እንደነበር ተናግረዋል። ተጫዋቾቹንም በየማለዳው የጥሞና ጊዜ እንዲወስዱ ምክር ሰጥተዋል። መረጃውን ከክርስቲያን ፖስት አገኘነው። የተከበራችሁ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር አብራችሁ ቆይታ ያደረግኩት በተለይም ደረጃ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ማንኛውም የሚዲያ ሽፋን እንዲዘገብላችሁ እንዲሁም አስተያየት ጥቆማችሁ ልታደርሱን የምትፈልጉ ተመልካቾቻችን ከታች ባለው ስልክ ቁጥር ልታሳውቁን ትችላላችሁ። ከቀሩ ኢቫንጀሊካል ፕሮግራሞች ጋር መልካም ቆይታ